እንዴት አድርጌ አይምሮዬን ነፃ ላድርገው? አይምሮዬ እኮ ነፃ ነው፣ ግን ማንበብ በቃ አስጠላኝ። ማለት እንዴት አድርጌ ነው ነፃ መሆኑ እያልኩኝ ነው። ማንበብ አልቻልኩም። በጣም ነው የከበደኝ። ወንድነታቸውን እንዴት ነው የምናየው? ይሄ እንደዚህ ጉዳይ ነው። ይሄ የባልና ሚስት ጉዳይ ነው። ይሄ እንደዚህ ጉዳይ ስለሆነ በቃ አያገባንም ከዚህ ነገር ብለው እኔ ብዙ ሰዎች ይሄ በቃ እራስሽ ፈልገሽ ያመጣሽው ነገር ስለሆነ አንቺ ተወጪው ያሉ ሰዎች አሉ። ምክንያቱም ይሄ የቤታት ትሬድመንተ ጉዳይ ነው። ግን ውሎ ሲያደር ውሎ ሲያደር ከቤተሰብ ውጭ የሆነ ወንድ የሆነ ሴት እህት ያለችው ገባችሁ ነገሮች የሚያናድዱት ለዚያውም ደግሞ ሚስቱን ቁጭ አድርጎ ማለት ነው አጠገቡ ሚስቱን ቁጭ አርጎ ሴት ልጅ ሴት ልጅ ለዚያውም በብዙ መንገድ የረዳችሁ ስራ ያደረገችው ሴት ያላቀችው ሴት በዚህ መልኩ ሲያዋርድና ሲሳደም እንደማየት አስቀያሚ ነገር ያለ አንድ ሴት ከዛ ሰው ተጠቅማ ወይ አንድ ሴት ከዛ ሰው ነገር አግኝታ አንድ ሴት ወይ አጭበርብራ ወይ ቺታ አርጋ ምናምን ቢሆን ኦኬ ኦኬ፣ ጥፋቱ ምንም ያላረገችው ሴት ምንም በቤተሰብ በእህት በተመሳሳይ ቤተሰብ ገንዘብ አምጪ ተብላ ገንዘብ ካላመጣሽ ግን አይሆን ተብላ ስትጭበረበር እንደ ሌሎቹ ተጭበርብር ያለው እና፣ እባካችሁ አንድ ወንድ ነበር ቤቴ ገብቶ አስር ሺህ ይሮ ወስዶብኝ ሄደ ብዬ ጎፈንድሚ ብዬ አለመጠየቄ የኔን ጀግንነት አስተዳደቂ አስተዳደቄ የማረጋቸውን ነገሮች ማክሲክኝ ብዙ እህቶቻችን በፍቅር በፍቅር ማለት ነው፣ ምላሳቸው ላይ ቆሎ አድርገው ወንዶቻችን ለብልበው። አሁን ትናንትና በጣም የሚገርመው ጉቺን ታቋታላችሁ፣ ዱባይ የምትኖረው እሷ ቤት ውስጥ እንደዚህ እያወራ አንድ ችልጅ ትመጣለች እና ሁለት አመት አብረው የተቀመጠችው ቦይፍሬንዷ ቤት ቲ ነው መሰለኝ የተባረው ታውቃት እንደሆነ ዱባይ ሀገር ውስጥ ነው። ሁለት አመት አብራ የተቀመጠችው ቦይፍሬንዷ ለቫኬሽን ኢትዮጵያ ሄዳ ቤተሰቦቿ ልታይ ገንዘብ ቤት ውስጥ አስቀምጣ ማለት ነው ኢትዮጵያ ትሄዳለች። ኢትዮጵያ ሄዳ ስትመለስ ያ ቦይፍሬንዷ ያስቀመጠችውን ብር ወስዶ ጥሏት፣ ባዶ ቤት ሙሉ ገንዘቧ ነው አይደለ፣ ባዶ ቤት ጥሏት፣ የምታምነው ማለት ነው፣ ባዶ ቤት ጥሏት ወድቃ የምትከፍለው በሙሉ አታ ማለት ነው። በጣም ትልቅ ስራ የነበራት ልጅ ናት እና አይቲንክ እዛ ዱባይ ውስጥ ካፍቴሪያዎች ምናምን ያላት ልጅ ናት። ሌላም ሱቆች ምናምን የነበራት ልጅ ናት እና ያ እና ይሄ ሰውዬ እሷ አገር ቤት ሄዳ ስትመለስ ያላትን ብር በሙሉ ይዞ ጠፋ። ስትገባ ባዶ ቤት ኤሌክስት እንኳን የቤት ክራይ ምትከፍለ የላትም። ከሀገር ምታቃላቸው ሀገር ቤት ሄዶ መምጣት ሀገር ቤት ሄዳን የመጣችው ይችለች ምንም ነገር የላት ቤተሰቦቿ ልታይ ነው የሄደችው። እና አይ ቲንክ ወደ ሌላ ሀገር ልትሻገር መሰለኝ፣ አይ እርግጠኛ አደለም። እዚህ ጋር በመጨረሻ በቃ ባዷን የቀረችው ምንም ነገር የላት። መንገድ ላይ ስታወራ ነበረ መንገድ ላይ። እና በጣም ተቸግራ፣ ሰው ማመን አቅቶት ማለት ነው የሆነውን ነገር። ምክንያቱም ብሩን አምናን ቤት ውስጥ ነው ያስቀመጠችው መቼ ስናገር ቦይፍሬንዳችሁ አብራችሁ ሁለት ዓመት አስባችሁታል። ሁለት ዓመት አብራችሁ የቆያችሁት ቦይ ፍሬንዳችሁ እኔ አይዶ ነው። ሴቶቹ አንዳንድ ጊዜ በጣም የዋሆች ናቸው። የዋነታችን ግን ለወንድ አሁን እኔ እርግጠኛ ነኝ ለወንድማ ትታት ይልበር። ግን አንድ ሰው እኔም ቢሆን አብሮኝ ተኝቶ ገበናዊ ናይቶታ ከገንዘብ የበለጠ ብዙ ነገር ከሰውየ ጋራ ሼር አድርጋችኋል ደስ የሚል ነገር ተፈጥሮ የሚሆኑ ቁሳቁስ የሚሆኑ በቃ አብራችሁ በልታችሁ ጠጥታችኋል እና እኔ አንዳንዴ ሊሆም ይገርመኛል ሰው ለምንድን ነው ሲጋባ የአንቺ ንብረት የአንቺ የኔ ንብረት የሚለው ለምንድን ነው ሼር የማያደርገው ይኸውና ከመጀመሪያውን በልብ አለመገናኘት ነው እንጂ በልብ ቢገናኙ ኖሮ እነዚህ ሰዎች ከመጀመሪያውን በቃ አንድ አካል ናቸው በመጽሐፍ ቅዱስም በቁርሃንም አንድ አካል አንድ አምሳል ነው ሚለው አይደለም። ስለዚህ ለምንድን ነው የአንቺ ሀብት የኔ ሀብት የሚባባለው ገንዘብ ላይ እና ይህ ነገር በጣም ይቃወመው ነበር። ግን ብዙ ከመስማት ከማየት እኔ ደርሶብኝ አለ። ግን ብዙ ሴቶች በሚያወሩበት ሰዓት ፔጆች ላይ አንዳንድ እንደዚህ ነገሮች ላይ ስትሰሙ ይሄ ነገር እንደዚህ ከፍቷል እንዴ? የዚህን ያልተከፋፍተናል እንዴ? ምን አይነት ብልግና ነው? በተለይ አውሮፓና አሜሪካን ያለ ነው። ኢትዮጵያ ያለው ስለቸገረው ነው ብዬ ነው። ሰው ከቸገረው አይደለም ከሚስቱ ራሱ። አንድ ሰው ሌባ ኮ የሚሆነው ኮ ራሱ ሲጠላ፣ ኮ ራስን ስትጠላ ሌባ ትሆናለ። አስቀያሚ ስራ ላይ ትሄዳለ። ምክንያቱም ኦሬዲ ራስን ጠልታል አይደለም ሌላ ሰው። እና እነዚህ ሰዎች ለምንድን ነው እንደዚህ አይነት ነገር የሚያደርጉት? ለምንድን ነው እንደዚህ የሚጨካከሉት ብዬ እል ነበር። ግን ዴይ ቱ ዴይ የሚሰማቸው የምሰማቸው ነገሮች ውሃ ጭራሽ ወንድም የሚባል ነገር ላይ ትልቅ ጥርጣሬ የሚያሳድር በጣም በቃ የማትጠብቁት ነገር ነው የሚሆነው። እና እኔ ኢቨን ቤት ውስጥ የሚቀመጡ ለምሳሌ ለክፉ ጊዜ የምታስቀምጧቸው የተወሰነ ብር ቤት ውስጥ ይቀመጣል። እና ያንን ብር እንኳን ቢያንስ ከአምስት እስከ ሰባት ሺ ዩሮ ቤት ውስጥ አለ አይታወቅም ነገ የሚመጣው ነገር እና ነገ ባንክን ይሄ የሰው ሀገር ነው። አንዳንዴ ሁል ጊዜ ይላሉ መቼ ነው ሀገሬ ነው በቃ ብዬ እንትን የምለው። እውነቱም የሰው ሀገር ነው ለኔ እየኖርኩበት ነው እስከ ጊዜው እንጂ እንኳንስ የሰው ሀገር የራሴም ሀገር ለኔ ያልሆነችም እና ብር አስቀምጥ ነበር። ኖ ኖ ማለቴ እንትን ውስጥ ነው ማስቀምጠ መሳሪያ ውስጥ ነው ማስቀምጠው አምስት ሺህም ከዛ ላይ እንዲያውም ምን አደረኩኝ አስቀምጥና ሁሉ ጊዜ አጠፋዋለሁ። ሁለት ሺ ቀንስለታል፣ ያልሆነ ነገር አለ። ከዛ ሁለተኛ ከአምስት ሺ ብር በታች እዚ ቤት ውስጥ አላስቀምጥ እና አይታወቅም፣ ሰም ሪዝን አይታወቅም፣ አይታወቅም። ባንክ ሊዘጋ ይችላል፣ የሆነ ነገር ዳውን ሊሆን ይችላል፣ አትሪስ ሀገራችን የምንገባበት ብዬ እንዲሁም ድሮ ልጆቹ እያሉ ምናምን ነገር የትኬት እግዚአብሔር ምስክር ነው የትኬት ወደ አስራ ሶስት ሺ አስራ ሁለት ሺ ብር አስቀምጥ ነበር ቤት ውስጥ ምክንያቱም ሶስት ነው። አሁን ግን ብቻ። ስለዚህ አምስት ሺ ብር አስቀምጣለሁ

ችግር ላለመፍጠር ይሄ ነገር ቢጠፋ ወይንም ደግሞ ቢወሰድ፣ አንድ እሱን ታጡታላችሁ። ሁለተኛ የምታጡት መንገድ ደግሞ በአስቀያሚነት ነው። ገባችሁ? እሱም ማለት አይደለም ማንኛውም ሰው ማንኛውም ሰው ቢሆን እና እኔ እናትን ራሱ እያለ እኔ ብር አላስቀምጥ በቃ አላስቀምጥም? ምክንያቱም ለምን እጣላለሁ፣ ለምንድነው የምጨቃጨቀው? ኢብን እናትን ማለት ደግሞ ሁሉም ነገር የሚያቅ ነው። ገባችሁ ሁሉን ነገር የሚያውቅ እና ምን አጨቀጨቀ ምንስ ነገር አስመጣኝ ምንስ እንዲህ ነው እንዲህ ነው እንዲህ ነው አስባለኝ። ገባችሁ ከጠፋ በኋላ አንድ እናንተ ጤና ሆኖ ግን የምትለዩባቸው መንገዶች አስቀያሚዎች ናቸው፣ ጸቡ ማለት ነው እና በቃተን ለንብ አውጥቼ ባንክ አስገባሁት እና ወስዳሉ ሪስክ እየወሰድኩ ግን የእንቅልፍ እንዲብላችሁ የምትተኙት የለም። አንድ አይናችሁን እንዲያርጋችሁ አንድ አይናችሁን እንደዛ ነው። ከሱ ጋር የነበረ ነት ያ አንድ ሳስ ቁጭ ልመከራ ሲጋራ ለምን አባሽ እንደዚ አይነት ነገር ታደረጋለ ይሉት ማሳዘን ምናልባት ደግሞ ተሳስቼ ይሆን። ምናልባት እ ይሄ ልጅ እኮ ምናልባት ጥሩ ደረጃ መድረስ ይችላል። የፈረደባት ያች ሙያ ያለችኝ ስላለኝ እኮ ነው እና ደግሞ የተረደበት ያ እዛ አካባቢ ስለ ካዱት ነው። ግድ የለሽም ታገሽ፣ እና ምናልባት እችን ከታገሽ ጥሩ ነገር ጥሩ ወንድም ታፈሪያለሽ፣ ጥሩ ሰው ታፈሪያለሽ፣ ጥሩ ስም ይኖርሻል። ምክንያቱም በሆነ ነገር ያጣሽን ስም በሆነ ነገር ታገኘዋለሽ፣ በቃ ከእግዚአብሔር ታገኘዋለሽ። እንደዚህ አይነት ነገር ነበረ ውስጥ የነበረው እና ግን እች ልጅ ትላንትና መታስትናገር እ ሰዎች ሴት ወንጤነኛ ሆን ያሉት ዋይ ለምንድን ነው የዚህን ያህል የዚህ ያህል ሄዶ ያንን ሁላ ብር እንግዲህ ያስባችሁታል ኮፊ ሀዋሷን የሸጠችበት የሰራችበት ያንን ያህል ብር ለባዳ ለእናቴ ያልሰጣትም። እኔ ከእናቴ ጋር ሀገር ቤት ስሄድ የእኔ መምጣት ደስ ይላታል። ብር እኔ ጋር ታስቀምጭ ትለኛለች ጭ ስለምንጨቃጨቅ እኔ ጋር ብር አታስቀምጭ፣ በቃ ባንክ አስገቢ። ከፈልግሽን ለሊት በሙሉ እደውልላታለሁ። አንደኛ ለብሩ ብለው እኔ እናቴን አንድ ነገር ቢያደርጓት። እኔ ራሴ ስሄድ እዛ ቤት ውስጥ ስሄድ ራሱ መምጣት ይሰው እንዲያውቅ ራሱ አልፈልግም። ምክንያቱም አልታወቅም ሀገራችን ላይ አንዱ መቶ ጂጂ መታለች የሆነ ነገር አንቺ ቢላትስ ያ እንደዚህም ደግሞ እንዲያመጣች እንዲያመጣች አትበይ፣ በጣም ነው የሚፈራው። እኔ በጣም ለቤተሰቦች፣ በነገራችን ላይ በጣም የምፈራው በጣም በተለይ በሌሯ በኩል ማለት ነው። አንዱ አንገቷን ቆልፏት ብሄድ ስላለው በቃ ደህና ነሽ ምን አምላታለሁ? ወይ ደግሞ አንድ ቤተሰብ የሆነ ሰው ብዙ ቤተሰቦቻቸው ብዙ ቤተሰብ ነው የሚሰበስቡት እና አንዳንድ ጊዜ በጣም ጥንቁቅ ነኝ ከማለት የእኔ ደግሞ በጣም ስግብግብ የምትሉት ነገር አለ አደለ? ስግብግብ አደለው፣ ግን በቃ በጣም ጥንቁቅ ነኝ። የሆነች ነገር ከአንድ ቦታ አንድ ቦታ ከተነሳች አቃለው አቃለ። እና ምን ለማለት ነው የፈለኩትኝ እንደዚህ አይነት ሴቶች ብዙ ጊዜ አግኝቻለን እና አጋጣሚ ግን ሆኖ ትናንትና ይችል ስትናገር እኔ ግን አሁን ሰው የጠመደኝ አልኩኝ። በጣም እኔ ግን ላይ ሰው የጠመደኝ አልኩኝ እንደነዚህ ከእንደነዚህ አይነት እህቶች አንዷ ስላልሆንኩኝ ነው ስላላለቀስኩኝ ነው ወይንስ ደግሞ ወጥቼ የሀገሬ ሰው ይህን ያህል ብር ነው። ለነገሩ ባንክ የሚቀመጥበት ሀገር ላይ ነኛለሁ። ተኛ ህጋዊ ነው። የሀገሬ ሰው ይህን ያህል ብር ይህ ምን ራሱ ዳይመንድ አውጥቼ ነው ያስቀመጥኩት። ማለት ባለቤት ሳ አገባ ዳይመንድ ሰጥቶኛል። ገባችሁ? አውጥቼ ከፍዬ ነው ያስቀመጥኩት። ለምን ብዬ ምን አጨናነቅ፣ ለምንስ ልጣል? ገባችሁ? አንደኛ ነገር ደግሞ ከኢንሹራንስ ጋር ጭቅጭቅ፣ ይህን የሚያህል ንብረት እዚህ ጋር ለምን አስቀመጥሽ ነው የምትባሉት። እና እቺ ዱባይ ካሉ እህቶቻችን ሌላም ሀገር ያሉ እህቶቻችን ከነሱ ከነሱ ከምሰማው እንትን ራሴን በጣም ነው የምጠነቀቅ እና ትናንትና እንደዚህ አይነትን ነገር ስሰማ ከልቤ እያዘንኩት በጣም አሳዘነችኝ። እና ምታምር ልጅ ናት ልጅቷ፣ በጣም ወጣት ናት፣ ሰርታ ታገኘዋለች።